ስሙኝ ማገኝ አሁን ቀይ ኢንግላንድ አርሰናል የሚባል ክለብ አይኖር፣ ምንድን ነው የሚውጣት? ምንድን ነው የሚውጣት? ምንድን ነው እያደረግን ያለ? ሳካ ምን አይነት ጎል ነው ያገባው? ምን አይነት ጎል ከላይ የመጣ ኳስ ማለት ነው ጠቀልለበት። ኤዜ ደግሞ የባለጌ ጎል ደ። እነዚህ ሰዎች ኖርማል አይደሉም እንዴ? አርሰናል ቤት እኮ ተፈጥሮ እኮ ማያቅ ነገር ኤዜ። በዚህ ሳካ በዚህ አግብቶ፣ ምንድን ነው ኢንግላንድ እኛ ባንኖር ምንድን ነው የሚውጣቸው? እኮ አሁን ግራ ገባኝ እኮ ሳካ በዚህ ኤዜ በዚህ ዓለም ዋንጫውን በእኛ ነው፣ በቃ የላቸው። ኢንግላንድ ዓለም ዋንጫ ከተጓዘች በአርሰናል አርሰናል ጥሩ ስለሆነ ነው። ዓለም ዋንጫ ላይ ራሱ ከተጓዘች የምትጓዙ ምንድን ነው? አስቆሟቸው። የሆነ ሰዎች የአርሰናል ተጫዋቾችን እንዲህ ትናንት ማታ አርሰናል ሰርቢያን ያሸነፈችበትን ጨዋታ አይተዋል ወይ? እንግሊዝ ሰርቢያን ግን ያው አርሰናል በለው፣ ቡካዮ ሳካና የበረች የዜ ምን አይነት ጎን ያገቡት ማነው? ምን አይነት ፈርስ ተች በቃ ጠቅጠቅ፣ በዚህ በኩልና በዚህ በኩል አራወጧቸው። ቶማስ ቱሄል ይሄን ቡድን ይዞታል። እኔ እንግሊዝ ጠላትና ወዳጅ ነኝ፣ ግራ ይገባኝ ሰው ነኝ፣ ግራ ይገባኝ ሰው ነኝ። ግን ቶማስ ቱሄል ዘንድሮ ለወርልድ ካፕ ልትሰጋለት የሚገባ ቡድን ነው። እድለ ቢስ የሆነ ዘረኛ የሆነ ቡድን አይሳካለትም እንጂ ማለት ነው፣ የሚገርመ ቡድን ነው። የሰራ ሰውዬ ደግሞ የቶርናመንት ማናጀር ትችላል። ከዛ ላ ደግሞ እንግሊዝ ብሔራዊ ቡድን ስ ያላት የአርሰናል ተጫዋቶች ትችላላችሁ ነው ብላችሁ ሌሎቻችሁም ትሞክራላችሁ። በእናንተ ምክንያት ነው ግን ዋንጫ ማይበሉት ሌሎቻችሁ ሉ እንጂ የአርሰናል ተጫዋቶች ወጥረዋል። ትላንት ማታ ማብራት ጀመረው ደሞ ጀመሩት። ለትንሽ ጊዜ ረስቸው ነበር ማብራት የሚባል ነገር፣ ደግሞ ጀመረውማ። በስልክ አይተን እዛው ዛሬ ጠዋት ነው ቪዲዮ የምንሰራው። ግን እንግሊዝ በአርሰናል ምክንያት ይችላል። ይችላል። ጀማው እስታርቦያችን ጎል አስቆጠረች ዛሬ ይቺ በቃ አታርፍም እኮ ማሽን የሆነ ተጫዋች፣ ማን ማሽን የሆነ ተጫዋች ለብሔራዊ ቡድኑ ዛሬ እንግዲህ ጎል አስቆጥሮ ቡድኑ አንድ ለባዶ እየመራ እረፍት ወጥቷል። ጀምአው ስታር ወይ እንግዲህ አስራ አራተኛ ለእንግሊዝ ብሔራዊ ቡድን ጎሉን ማስቆጠር ችሏል ማለት ነው። ዘጠኝ አሲስት እንዳለው ታውቃላችሁ። ያ ብቻ አይደለም ጀምው ይሄ ልጅ ገና እኮ ሀያ አራት አመቱ ነው አስቡት ሀያ ገና የፒክ እድሜው የሚጀምረው ይሄ ምንድን ነው በቃ የመጣፈት ጥጉ የሚደርሰው ሀያ ስድስት ሀያ ሰባት ምናምን እስከዛ ድረስ የት ሊሄድ እንደሚችል አስቡት። ይሄ ተጫዋች ማን ምን ያህል ደረጃ ላይ ሆኑ ሊጫወት እንደሚችል ለብሔራዊ ቡድኑ ራሱ አስቡት። በጣም አስገርሙኛል። ጀሞ ለማንኛውም እስታር ቦያችን ለብሔራዊ ቡድኑ እንግዲህ ጎል በማስቆጠር ሀያ ሶስት የጎል ኮንትሪቢሽን እንግዲህ በሀያ አራት አመቱ ላይ ማድረግ ችሏል ማለት ነው። ጀም አው ይመቻችሁ። የዛሬን ጎል ደግሞ ውስጥ ላይ ፖስቼዋለሁ፣ ገብታችሁ እዩት። ይመቻችሁ። ሀገራችን እንግሊዝ ሰርቢያን ሁለት ለዜሮ ማሸነፍ ችላለች። ቪዲዮን ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ሁለቱም ጎሎች እንግሊዝ ያገኘችው ከአርሰናል ነው። ሳካ እና ኢዜ ናቸው ያስቆጠሩት ጎሉን። እውነት እኔ ስለ ሳካና ስለ ኢዜ ያለም ላውራ የፈለጉት ስለ ጋርዲዮላ ስጦታ ነው። ምን አይነት ስጦታ ነው ያመጣልን የሚገርም ልጅ ይሄ፣ የእሱ የእጅ ስራ ነው በነገራችን ላይ። እድሜው ገና ነው፣ ብስለቱ በቃ የሆነ የረጅም ጊዜ ተጫዋች ነው የሚመስለው። ለብሔራዊ ቡድን እንግዲህ ገና ነው፣ ግን የዛ ችግር ነበረበትና እንግሊዝ በጣም ወሳኝ ወሳኝ ልጅ ነው በቃ የሰጠው። እኔ አሁን እንደውም ዘገየላለሁ። ጋርዲዮላ ታውቁ እንደሆነ ስፔን ላይ ያለ ስፔን ብሔራዊ ቡድን በጣም አሪፍ ሆነ። እዛ ስፔን ክለቡ ቡድን ውስጥ አሰልጣኝ እንደነበረ የዓለም ዋንጫ አነሳ፣ ወደ ጀርመን ሲሄድ ሙኒክን ሲይዝ ጀርመን ዋንጫውን አነሳ። ስኬታማ ነበር። አሁን እኛ ጋር ግን ምንም ያን መሆን አልቻለም እና አሁን እንደዚ አይነት ልጆች በቃ ማምጣት አለበት ብዬ አስባለሁ። ግን ምርጥ ልጅ ነው ለእንግሊዝ ብሔራዊ ቡድን ያፈራው። በነገራችን ላይ ንጉሱም ቀይ ተመልክቷል። ያው እኔ በታብሌት ነበር ሳ የነበረው ዋናው ጫወታ የሀገሬ እንግሊዝ ነበረ ግን እንግሊዝ በጣም ደስ ብሎኛል ብሎኛል። ያው እንግሊዝ እንደምታውቅ ጫና አለበት ሰውየውም፣ ያው እሱም ደግሞ አወዛጋቢ ነው። ፎደን ሃሪኬን ቤሊንግ አብሮ መጫወታችን ሆ እያለ ነበር። ዛሬ እንደውም አስቀምጧቸው ነበር ሃሪኬንን እንደውም ተቀዳሚ ያደረገው ግንድል በማድረጋቸው በጣም ደስ ብሎኛል። እስቲል ለማንኛውም፣ በጨዋታው ላይ የተሰማቸውን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ፣ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ታንክ ዩ። ትናንት ማታ ማነው የሚያቃጥል ሚያቃጥል ፖርቱጋል ሚያቃጥል ፖርቱጋል ላየው ነው እኔ እንግሊዝን ጨዋታ እያየው ነበረ፣ ግን በቃ እየተከታተልኩት ነበር። የሚያቃጥል ፈርስት ሀፍ ሁለት ጎል ይሄ ቡድን ማ ሁሉም ሁሉም ምርት ተጫዋች ያለበት ቡድን ይዘህ ምንም ግን ፐርፎርም ማድረግ ካልቻልክ፣ ያሰልጣኙ ችግር ያሰልጣኙ ችግር አውት። ይሄ አሰልጣኝ ፖርቹጋል ማለት ነው። ግሩፕ ስቴጅ ውስጥ እራሱ ሊወርቅ ይችላል። ዓለም ዋንጫ ላይ በዚህ አይነት አጫወትማ ምን አይነት ማይረባ አሰልጣኝ ነው በእናትህ! እኔ ማነው ፖርቹጋል ጎል እንደማያገባ እኮ ግልጽ ነው። እንዴት ሁለት ይገባባል? እሺ ሁለትም ረጀለስ። ከዛ ደግሞ ሲያር ሰበን ቀይ ስሜቱን መቆጣጠር አልቻለም። ለምን ራሱ ይነግረናል። ምናልባት አሰልጣኙ አቃጥሎት ሊሆን ይችላል። ቲም እኮ ወደ አል አል ናስር ከዚህ የተሻለ እየተጫወተ ነው በእርግጠኝነት። እዛ ሲጨፈ ስለምናየው ማለት እ ስሜት አይሆነው በኤልቦ ምናምን ነገር ከባድ ከባድ። ማን ይሄ አሰልጣኝ መውጣት አለበት። በቃ ባጭሩ ይሄ አሰልጣኝ መውጣት አለበት። ከወርልድ ካፕ በፊት ደግሞ የሚያናደው ነገር እኮ ከወርልድ ካፕ በፊት ቢያባሩትም አሁን በቂ ጌሞች የሉ አዲስ ቡድን ምናም ሰርቶ አጫውት ምናም ዲያይ ምናም ምን ጨረሱ እኮ በቃ ከሁን በኋላ ኢንተርናሽናል ብሬክ ራሱ የለ እስከ ስድስት ወር ምናምን ድረስ ማለት በጣም ችግር ውስጥ ነው ያለው። ፖርቱጋል ብሔራዊ ቡድን ችግር ውስጥ ነው ያለው ነው የምላችሁ። የክርስቲያኖ ሮናልዶ የመጨረሻ ወርልድ ካፕ ካለፈው የበለጠ ሊያስከፋው በእርግጠኝነት በእርግጠኝነት። ደግሞ እኮ ተጫዋቾች ባይኖሩ እኮ ተጫዋቾች አሉ እኮ ምርጥ ምርጥ ተጫዋች ፖርቹጋላዊ ኮኮ ክርስቲያኖ ሮናልዶ በቀይ ካርድ ከሜዳ ተሰናብቷል። በዛሬ ምሽት ለሀገሩ ፖርቹጋል በዓለም ዋንጫ ማጣሪያ ከአየርላንድ ጋር እያደረገው በነበረው ጨዋታ ላይ ከረፍት መልስ እንግዲህ ስልሳኛው ደቂቃ ላይ ኮሊንስ ላይ በሰራው ጥፋት ቢጫ ካርድ ቢመለከትም ነገር ግን በቫር በምልሰት ታይቶ ዳኛው ቀጥታ ቀይ ካርድ በመስጠት ከሜዳ አሰናብተውታል። ክርስቲያኖ ሮናልዶም ይህን ቀይ ካርድ በሚመለከትበት ሰዓት አየርላንድ በመጀመሪያ አጋማሽ ባስቆጠረቻቸው ሁለት ግቦች እንግዲህ ሁለት ለዜሮ እየመራች ነበረ። ዛሬ ይህንን ጨዋታ ፖርቹጋል አሸንፋ ቢሆን ኖሮ ወደ ዓለም ዋንጫ ማለፏን የምታደረግ ያረጋግጥበት እጅግ ወሳኝ ጨዋታ ነበር። ታዲያ ክርስቲያኖ ሮናልዶም ቀይ ካርዱን ከተመለከተ በኋላ በብስጭትና በፍረስትሬሽን ከሜዳ ለመውጣት በሚሞክርበት ሰዓት የአየርላንድ ደጋፊዎች ገብተህ አልቅስ እያሉ እንግዲህ እንደምትመለከቱት ቪዲዮ ላይ ለማብሸቅ ሲሞክሩ ነበር። በእርግጥ ክርስቲያኖ ሮናልዶም ጥፋቱን ከሰራ በኋላና ወደ ቀይ ካርድ ከመቀየሩ አስቀድሞ ጥፋቱን የሰራበት ተጫዋች ላይ ዝም ብለህ አታለቃቅስ እያለ በምልክት እንግዲህ ሲያሳየው ነበር። ይህንን ተከትሎ ይመስላል የአየርላንድ ደጋፊዎች ክርስቲያኖ ሮናልዶ ላይ የመልስ ምት በሚመስል መልኩ ሜዳውን ለቆ በሚወጣበት ሰዓት እንግዲህ አታልቅስ እያሉ እነሱም ይህንን ምልክት ሲያሳዩ ነበረ ታዲያ ክርስቲያኖ ሮናልዶም ከዚህ በኋላ የዓለም ዋንጫ ማጣሪያ ላይ የማይሳተፍ ይሆናል ማለት ነው። ታዲያ ወሳኝ በነበረው የዓለም ዋንጫ ማጣሪያም አየርላንድ ፖርቹጋልን ሁለት ለዜሮ መርታ ትችላለች። በቀጣይ ጨዋታዎችም እንግዲህ ፖርቹጋል ያለ ክርስቲያኖ ሮናልዶ የዓለም ዋንጫ ማጣሪያውን የምትቀጥል ይሆናል። ለማንኛውም ስለ ክርስቲያኖ ሮናልዶ ቀይ ካርድ እና ስለ ፖርቹጋል ሽንፈት እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ሊያጋሩኝ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ይሄማ ሆን ተብሎ ነው ቀይ ካርድ የተሰጠ። ሆን ተብሎ ማለት በእንቅርት ላይ ጆሮ ደግፍ እንዲሆንባቸው ነው። ሁለት ለዜሮ እየተመሩ ለሲያረሰብን ቀይ ካርድ ለውም፣ ከጀርባው ለተመታ ሰውዬ ስትሪት ቀይ ካርድ እንዴት ነው የሚያሰጡ? ይሄ ሲዞር ጀርባውን ለመታው ሰውዬ እንዴት ነው ቀይ ካርድ የሚያሰጠው? ነው እኔ ጥያቄ። ሆን ተብሎ ካልሆነ በስተቀር እንዴ ጭራሽ አያሰጥም። ጭራሽ ለውም ደግሞ ፔናልቲ ቦክስ ምናምን እንዛ ላይ ምን አይነት ዳኝነት ነው? ምን አይነት ዳኝነት ነው እኔ ጥያቄ። ኧረ ቢሰሚላ ይሄማ ፌር አይደል። ኦናና በቀዩ ማለት ዲያጎ ኮስታ የሚባል የፖርቹጋል በረኛ ነው። ምን አይነት ምን ጎል ነው የገባበት? ረ ሲያስጠላ በመድኃኒዓለም ሁለት ለባዶ እየተበሩ በአየርላንድ ሁለት ለባዶ እየተመሩ እረፍት ወጥቶ ይሄንን ቲም ነው ስንት ነገር የምንጠብቅበት ማለት ነው። አረ አረ በረኛ መስማ ፖርቱጋል ባለም ዋንጫ ማጣሪያው በአይርላንድ ያልተጠበቀ ሽንፈት አስተናግዳለች። በአይርላንድም ሁለት ለዜሮ ትሸንፏለች። በዚህ ጨዋታ ላይ ክርስቲያኖ ሮናልዶ በሰራው ጥፋት በቀይ ካርድ ከሜዳ ተወግዷል። ትሮይ ዳንኤል ፓሮት ደግሞ ሁለቱንም የአይርላንድ ጎሎች ማስቆጠር ችሏል። እነዚህ ጎሎችም አይርላንድ ለዓለም ዋንጫ ለማለፍ ያላትን ተስፋ ያስቀጠሉ ሆነዋል። ፖርቱጋል በ10 ነጥብ ምድቧን ስትመራ ሃንጋሪ በስምንት እንዲሁም ደግሞ አይርላንድ በ7 ነጥብ ሶስተኛ ደረጃ ላይ ትገኛለች። ፖርቱጋል ግን በአይርላንድ በምሽቱ ያልተጠበቀ ሽንፈት አስተናግዳለች። ለፖርቱጋል ምን ትላላችሁ? ኮሜንት ላይ ጻፉልኝ። ፕላስ ምልክቷን እየነካች ፎሎ ማድረግ